አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ ሰባት በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ለዚህ ቅዱስ የአባቱ ስም ህርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ስራ ምክሩንና ንግሩ ሁሉ ከእርሱ ጋር ነበረ። የእናቱ ስም ማርታ ይባላል። በክርስትናዋ የጸናች ብጽዕት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሥም በመንግሥቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው። በዚያን ጊዜ እድሜው ሃያ ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ሥጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለመቋረጥ በቀንና በሬት ይጸልያል። በክብር ባለቤት ክርስቶስም የታሰሩትን ይጎበኛቸዋል። ለድሆችና ለምስኪኖችም ይጸቡታል። የቅዱሳን ቆስሞስና ድሚያኖስ እናት ቅድስ ቴዎዳዳን በገደሏት ጊዜ ንጉሥን ስለመፍራት ሊቀብረት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለማምለኩ አባቱን ዘወትር የሚገስጸው እና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርጉሳን ጣዖታትን ለሚያመልክ ሰነፍ ዝንጉ ልብ የለሽ ለሆነ ንጉስ አላገለግልም። ከዛሬ ጀምሮ ለሕያው ንጉስ ክርስቶስ እገዛለው የሰጠኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈቶ ጣልለት። አባቱ ሄርማኖስም ወደ እስክንድሪያ እንዲለከውና በሄርማኒዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሱን መከረው። በዚያን ጊዜም ከአደባባይ አወጡት። እናቱም በብዙ ለቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመራን፣ ስለ ድሆች ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶች የሚሸኙትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉሞ ወሰዱት። በእስክንድሪያ ሀገር ወደ መኮንኑ ሄርማኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔር መልአክ ወደ ሰማይ አውጥቶ ስለ ክብራቸው መናገር በሚያስጨንቁ የብርሃን ማደሪያዎች አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት በአፈሉት በዝፍት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኘው፣ ከበታቹ እሳትን አነደዱ። ደግሞም ከወሻባ ማንደጃ ውስጥ ጨመሩት። በየአይነቱ የሆነ ስቃይን ማሰቃየት የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። ከዚያም ታላቅ ስቃይን አሰቃዩት፣ ምራሱን ቆረጡ፣ በእሳት የአጓሎቹን ሽንካሮች በጎኖች ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያነሳዋል። ከዚህ በኋላ በዚያ በረሃብ እንዲሞት በዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ልዶች እየሰጠ ኖረ። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ ስላደረ ስለ ቅዱስ ፊቅጦርም እርሱ የንጉሥ ሰራዊት አለቃ የሆነ የሄርማኖች ልጅ እንደሆነ ነገሩት። መኮንንም ወደ እሱ አቅርቦ ብዙ ሸነገረው። ባልሰማውን ጊዜ ያሰቃዩ ዘንድ አዘዘ። ጅማቶቹን መዘዘ አፉን መቱት። ቁልቁል ሰቅለው በእጆቹ ላይ ከባድ ደንጊያ አንጠለጠሎ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ አደሮ ማርና ዘይት አፍልተው በላዩ ደፉበት። በማበሪያ ማበሪዊ አፉንም በሐሞትና በእሬት አመረሩት። አይኖቹንም አወለቁት። ደግሞም ዘግዘቆ ሰቀሎት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጾለት አያፀናው አረጋጋው። ስሮቹንና ህዋሳቶችን በቦታቸው መለሰለትና ዳ ነው። አንዲት አስራ አምስት ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበረ መላእክትን በእጆቻቸው አክሊሎችን ይዘው እነርሱ በቅዱስ ፊቅጦር ራስ ላይ ሲያደርጓቸው አይታ፣ እንዴት እንዳየች ለአዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያቺም በላቴና በጌታችን አመነች። መኮንኑም ራሷን በሴፍ እንዲቆርጡ አዘዘ፣ የሕይወት አክሊል ተቀበለች። ሁለተኛም የአመኑትን ሁሉ ራሶቻቸውን እንዲቆርጧቸው አዘዘ፣ የሕይወትም አክሊል ተቀበሉ። ከዚህ በኋላ የከበረች የቅዱስ ፊቅጦር ራስ ይቆርጡ ዘንድ አዘዘ። ተጋድሎን ፈጽሞ የሕይወትና የድል አክሊል ተቀበለ። ምዕመናን ሰዎችም ሥጋውን ወስደው በከበሩ ልብሶች በደርብ በፍታ አገነዙት። እናቱ ማርያምም ከአንጾቅያ እስክትመጣ በንጹሕ ቦታ ኖሩት። በመጣች ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያን ሰርታ ስጋውን በውስጧ አኖረች። ከእርሱም ታላቅ ድንቆች ታማርቶች ተገለጡ። ለእግዚአብሔር ምስጋና ይሁን። በረከቱ ከኛ ጋር ትኖር ለዘለሙ አሜን ዘ አቅረብ ኩማ የሌት ያዘኪሬ የማራፍ ተጸምዶ ዘልፈ ለላነብ ተወገብ ዘኔቴ